በራህመት ያደረሰን ጌታ አለመውሊዱ ዓመትን አሁንም ወደፊት ሳይለየን በሞት በደህና ያድረሰን ለዛኛው ዓመት አሚን። ሰኞ አስራ ሁለት ቀን በረቢዕ ወራት ነቢ ተወለዱ፣ የዲኑ ማብራት የተወለዱበት የፈጥረቱ አለቃ አስራ ሁለት ቀን ረቢዕ ጨረቃ ረቢዑ አወል ሰኞ አስራ ሁለት የአለሙ ንጉሥ ተወለዱበት፣ ያበራሲያበራ ይኖራል። ሌዱኑ ማብረያት ወሚን ሀዛ ኢላ የውም ቅያመት የተወለዱበት የዲኑ ባላአልጋ ይከበር፣ አልቀኑ ሀምሌ ቢሆን በጋ እንኳን የነቢሰው ሌላ ማይዘነጋ ዘነጋ ብዙሹ ብዙ ሺ ፊሪዳ ይታረዳል ሰንጋ በዓረብ በዓጀም በቆላ በደጋ፣ በዓረብ በዓጀም በቆላ በደጋ ጠረፍ እስተጠረፈ ምድር በዘረጋ የጌታ ውለታና ያልቀመጠው ቆጥሮ እኛን ኸለቀና ዘይሎ ከምሎ አይንማያ ሰጠን መስሚያ ደሞ ጆሮ እሄን ማየት ነው ገምግሞ ናዝሮ በኢማን በአማን በእስልምና ኑሮ ሽቶታ ደረሰን ታምናው ለዘንድሮ ደሞ ታገናኘን በመውሊድ ቀጠሮ መለየት ነው ሐቁን ደግ ተመካክሮ

ስታይማትጥላ ወንድም ክንወደዲ ወደዲ አው ልቅተላይህላይ የኮራትን ለምዲ በተቅዋ ቢላዋ ነፍስያን ረዲ ሐቅና ባጢሎና አውቀሃ እንዲበንድ ዲሃን የጠሉ ሀብታም ምን መውደዲ ወንድም ያየ ጊዜ ፊት ማጨማደዲ አራቱም መዛሓብ ቢቀራ አንዲ ባንዲ ታልሰራበት ቢያውቀው ሺውን ሙጀለዲ ዒልመልሒሳብ ሆነ ቋንቋን ለመልመዲ